ኖላዊ ክፍል አርባ ሰባት ወይዘሮ ባዩሽ የሃናን አባት ለመግደል ሞከራ አደረገችባቸው። ምክንያቱም በባለፈው ክፍል ላይ ካስታወሳችው አሴርን ወይዘሮ ሜላትን እንዲያገናኛቸው ፋዘር ጠይቀውት ነበር። አሴርም ግን አላውቃቸውም ብሏቸው ነበር። ግን አሁን ላይ አሴር ወይዘሮ ሜላትን እና ፋዘርን ለማገናኘት ወስኗል። ይህንን የሰማችው ወይዘሮ ባዩሽም እውነትን መገናኘት የለባቸውም። ያ ከሆነ ግን እውነቱ ሁሉ ይወጣል። ስለዚህ ዓላማዬ የሚቀድም ሁሉ ይከሽፍብኛል። ስለዚህ ፋዘር ቀድሞ መሞት አለባቸው ብላ በዚያው በሆስፒታል እንዳሉ የግድያ ሙከራ ታደርግባቸዋለች። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ላይክ ሰብስክራይብ የምታደርጉትልኝ ከልባችሁ አመሰግናለሁ። አሁንም ቢሆን ላይክ ሰብስክራይብ ማድረጋችሁ እንዳትረሱ እያልኩኝ የዛሬውን ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍፃሜ ድረስ አብራችሁን ቆዩ። በባለፈው ክፍል ላይ ወይዘሮ ሜላትን አቶ መስፍን ቤት መቀየር እንዳለባቸው ነግሯት ነበር። አሁን ግን ሁሉም ነገር ዝብርቅርቅ ብሎብኛል። ስለዚህ መስበን እንዳለውም ይህንን ቤት ለቅቄ ከሌላ ቦታ መሄድ አለብኝ ብላ ወይዘሮ ሜላት ትወስናለች። በዚህም ሀሳብ ሁሉም ይስማማሉ። ዶክተሩ ምንም የሀናንና የእርግብን ገንዘብ ተቀብሎ ውጤቱን ቢያቀያይረውም፣ ነገር ግን ለሀና በጣም አዝኖላታል። ለምንስ ይህንን እንደዚህ አደረግኩኝ በማለት ከራሱ ጋር ሞግት ይዟል ሃና እንደነገረች ከሆነ ለአባቷ ስትል ብዙ መስዋዕትነት እንከፍላለች ከሆስፒታል ወጥታ የቤት ሰራተኛ እስከመሆንም ድረስ ደርሳለች። ስለዚህ ለሀና እንደዚህ አይገባትም፣ እኔ ይሄንን ነገር ማድረግ አልነበረብኝ የሚልና ሀና እዚ ሆስፒታል ተቀጥራ እንድትሰራ ስራ ያመቻችላታል። ሀናም ይሄንን ማድረግ አልችልም፣ እኔ ከዚህ በኋላ እዚህ መቆየት አልችልም፣ ስለዚህ ወደዚህ ወደመጣሁበት ሀገር መለስ አለው። እዚው ያገኘሁትን ሰርቼ አባቴን ማሳከም እችላለሁ፣ ችግር የለውም ብላ ሀና ወደ መጣችበት ሀገር ለመመለስ ትወስናለች። ወይዘሮ ሜላትም ይሄን ነገር ስትሰማ በጣም ከፍቷታል። ምክንያቱም ሀናን በጣም ተወዳታለች። ሀናን ሳታያት መዋለም ሆነ ማደርም አትችልም። ሀናን ሁልጊዜ ማንም ሳያያት ስትወጣና ስትገባ እየተከታተለች ሁልጊዜ ነው የምታያት፣ ግን ይህንን ነገር ማንም ሰው አያውቅም። ወይዘሮ ሜላት ሀናን ማንም ሰው ከሚያስበው በላይ በጣም ተወዳታለች። አሁን ቤት ቀይረን ከሄድን እኮ ሀናን አላገኛትም ማለት ነው። እንዴት ነው ማደርገው? ሀናም ደግሞ በዚህ በጣም ከፍቷታል። በጣም ሴት ነስቻታለው እንደዚህ ማድረግ አልነበረብኝ ምንም ልጄ ባትሆንም እንኳን ግን ለዚህ ቤት ብዙ ዋጋ ከፍላለች። አሁን እንዴት አድርጌ ነው አይኗንስ የማየው? እያለች ወይዘሮ ሜላት ታስባለች። ፋዘርም የሀናን ቤተሰቦች ማግኘት እንዳለባቸው ለአሴር ነግረውት ነበር። ከዛ አሴር ሲመጣ በል እንዴት አደረክልኝ ያልኩህን አገኘሃቸው እንዴ ይሉታል። እንዴት ነው ማንን ይላል። አሴርም እንዴ ምን ነበር ትላንትና ያልኩህ የሀናን ቤተሰቦች እንደምንም ብለህ ፈልገህም እንድታገኝልኝ እኮ ብዬ ነበር። እሱን ነው እንዴ እየፈለግኩ ነው ግን አላገኘኋቸውም እስካሁን፣ ይላል ሀናን። እስኪ ቀስ ብለህ ጠይቃ፣ ትላንት ትነግር ይሆናል ይሉታል። እሱም አይ ብዙ ጊዜ ጠይቄያት ነበር ግልት ነግሬ ፈቃደኛ አይደለችም ይላቸዋል ከዛ እንደዚህ እያወሩ ሀና ትመጣለች ምን እያወራችሁ ነው እያማችሁኝ ነው እንዴ ትላለች ሀና አረ እያማንሽ አይደለም ሀንዬ እንኳን ደህና መጣሽ ብለው ይቀበሏታል ከዛ በሉ ምግብ ይዣለሁኝ እንብላ ትላለች ከዛ ምግባቸውን ከበሉ በኋላ ሀና አሁን ስራ መሄድ አለብኝ እስከዛ ግን አሴር አባዬን አደራ ጥለኸው እንዳትሄድ ትለዋለች ሀና። እሱም እሺ ሀና አንቺ አታስቢ በቃ ሂጂ እንዳይረፍድብሽ ብለው ይሸኛታል። ከዛም በኋላ ሀና ከሄደች በኋላ ፋዘር እና አሴር ወሬያቸውን ይቀጥላሉ። ከዛ አሴርም ችግር የለውም ዛሬ እንደምንም ብዬ ላገኛቸው ሞክራለሁኝ ወይ እሷንም ቢሆን በደንብ ለውጣጣ ትሞክራለሁ ይላል። ከዛ ፋዘርም እንደምንም ብለን ልታገኝልኝ ይገባል ግን ይህን ሀና ማወቅ የለባትም ይሉታል ከዛ እሺ ፋዘር አያስቡ፣ አሁን እኔ ዞር ዞር ብዬ ልምጣ ብሎ ከሆስፒታል ይወጣል። ከዛ በዚህ ቅጽበት ወይዘሮ ባዩሽ ትመጣለች። ፋዘርም ጋደም ብለው ነበረ። ከዛ ወይዘሮ ባዩሽ መታ እያወራቻቸው እያለ ማንሽ ከየት ነው የመጣሽው አላወኩሽም ይሏታል። ከዛ እኔን አያውቁኝም በማለት እያወራች እያለ አሴር ተመልሶ ይመጣል። ከዛ ሲተያዩ ትደነግጣለች አሴርም እንዴ ቆይቺ ሀና በቀድመት ስታያት ከእርግብ ጋር ወደ ቤተ ክርስቲያን ሲሄዱ ያየቻቸው ያየቻት ሴትዮ አይደለችም እንዴ ቆይ እዚህ ምን ትሰራለች እያለ ቆይ አንቺ ማንሽ እዚህ ምን ትሰሪያለሽ ብሎ ይጠይቃታል አይ እኔ እኮ ልጠይቃቸው መጥቼ ነው የሀና አባት ናቸው አይደለ በማለት ትላለች አዎ የሀና አባት ናቸው ግን አንቺ ማንሽ አላወቅንሽም ይላታል እኔ ማ የሀና አሰሪ ነኝ ትላለች። እንዴ የሀና አሰሪ እኮ በቀደም ዕለት እኔ እነዚህ ሆስፒታል ያመጣችኝ እሷ ናት እናውቃታለሁኝ። እና አንቺ ደግሞ ማነሽ? ቆይ የልጅ አሰሪው ስንት ናቸው? የልጅ ስራስ ምንድን ነው? እኔ እኮ ምንም አልገባኝም ይላሉ። ፋዘር ወይዘሮ ባዩሽን የቤት ሰራተኛ እናት ነዋ ብላ ልትል ስትል አሴር አፏን ይላታል። ምናልሽ? ይላሉ አይ ምንም አላልኩኝ ትላለች። እና አረፍ በይ ይሏታል ከዛ ወይዘሮ ባዩ ሽማ እኔ ቸኮላለው ብላ እየተናደደች ትወጣለች። ምክንያቱም እሷ ሆስፒታል አገባባ ፋዘርን አፍና ለመግደል ነበር። ነገር ግን አሲር ቶሎ ስለመጣባት ያ ነገር ስላልተሳካላት በጣም ተናዳለች። ከዛ አሲር ግን የሆነ ነገር ውስጡ ደስ ያላለው ስሜት ይሰማዋል። ቆየች ሴት ማናት እያለ ከራሱ ጋር ይሟገታል። ወይዘሮ ባዩሽም እኚህ ሽማግሌ ካልሞቱ መቼም ቢሆን እኔ እቅዴ አይሳካልኝም። አሁን የተሳካልኝ እቅዴ ሁሉ ይበላሽብኛል። ሜላትንና ሰው ከተገናኙ እቅዴ ሁሉ ነው የሚበላሽብኝ። ከዛም በኋላ የኔ ጣፋ እንደ እስር ቤት ነው የሚሆነው። ይሄ ደግሞ ፈጽሞ እንዲሆን እኔ አልፈቅድም። ስለዚህ መሞት አለበት እያለች ታስባለች። ከዛ ወይ ዶክተሩን ደግሞ ደግሜ ልጠይቀው እንዴት ትላለች። አይ እሱንም አልጠይቅም። ያንንም በግድ ነው ያለኝ አሁን ደግሞ ይህንን ስለው ጥልፍ ላይ ሊሆን ይችላል። ስለዚህ ያኛውን መቀደድ ማበላሽ ውስጥ ነው የሚሆንብኝ። ስለዚህ ይህን ነገር ማድረግ ያለብኝ እኔ ራሴ ሆነኝ ትላለች። እነ ወይዘሮ ሜላትን ቤታቸውን ለመልቀቅ ወስነዋል። ምናሴና ሰላምም ደግሞ ይህንን ቤት ማመልቀቅ የለብንም እዚህ ቤት እኮ በጣም ብዙ ትውስታዎች አሉ ይላሉ። ወይዘሮ ሜላትም ቀጠል ላርጋ አዎድ ሁሉም ሰው በጠላኝ ጊዜ አብሮኝ የነበረ ትውስታዬንም ሀዘኔንም ደስታዬንም ሁሉ ደብቆ የያዘልኝ ይህ ቤት ነው። እዚህ ቤት እኔ በጣም ብዙ ነገሮችን አሳልፍ ያለው ሰው ሁሉ ልጅሽን ለጠምቋ የከበረሽ ነው፣ ጠፍታብሽ አይደለም እያሉ በሚሉኝ ሰዓት ብዙ ሀዘኔንና እንባዬንን የሚያፈስስኩት እዚህ ቤት ነው። ስለዚህ ይህንን ቤት ለቅቄ መሄድ አልፈልግም። ግን ደግሞ አሁን ላይ ያለሁበት ሁኔታ በጣም ውስብስብ ያለ ነው። ስለዚህ ይህንን ቤት ለቅቅ የሚሄድ ግዴታ ነው ትላለች አሴር። ምናሴም ቀጠል አድርጎ እናንተ አብራችሁ ከሆናችሁ እኛ የትም ቢሆን ደስ ይለናል፣ ችግር የለውም ይላሉ። ከዛ አቶ መስፍን ሀና አብረሽን ትመጫለች አደል፣ ለአንቺም ቢሆን እዛው ቀረብ ያለ እንፈልግልሻለን ይላል። እንዴ ምን እያልክ ነው መስፍን ትላለች። አዎ ሀንዬ፣ እኛ ጋር አብረሽን ትሄጃለች። ደግሞ እዛው ለአንቺም ቀረብ ያለ የተሻለ ቤት እንከራይልሻለን ይላል ምናሴም ሰላምንም በዛ ሀሳብ ደስ ይላታል። ወይዘሮ ሜላትም ደስ ቢላትም ነገር ግን ደስታዋን ለመደበቅ ምን እያላችሁ ነው እናንተ ልጆች ያሟችኋል እንዴት? ትላለች ከዛ እርግብም፣ አሁን ደግሞ ምንድን ነው የምትፈልጉት የእኔን ልጅነት እንደሆነ አረጋገጣችሁ። አሁን ሀና ደግሞ አብራን የምትሄደው ለምንድን ነው? እያለች ተቆራርጣ ተነስታ ትሄዳለች። ሀና ምን ትያለሽ? ይሏታል። አይ እኔ እንኳን አብሬ አልሄድም። እኔ ወደ መጣሁበት ሀገር ለመሄድ ወስኛለሁ። አባቴንም ቢሆን እዛው ምንም አይነት ስራ ቢሆን ሰርቼ ማሳከም እችላለሁኝ። ከዚህ በኋላ እዚህ መቆየት ፍላጎት የለኝም። ዛሬም ቢሆን ሳላስፈቅዳቸው እንዳልቀርብዬ ነው የመጣው ትላለች። ከዛ ሁሉም ይደነግጣሉ። ከሁሉም ግን ወይዘሮ ሜላት ትደነግጣለች። ነገር ግን ድንጋጤዋን ለመደበቅ ብትሞክርም ነገር ግን አልቻለችም። ምናሴና ሰላምም እንዲህ አንዬ፣ ምን እያልሽ ነው? ያስቀየምንሽ ነገር አለ እንዴ? ምን ሆነሽ ነው ይላሉ አረ ሰላምዬ እንደዛ አይደለም እኔ ምንም አላስቀየማችሁኝም ነገር ግን እዚህ መቆየት ፍላጎቱ የለኝም አባቴን እዛው አሳክማለሁ ከዚህ በኋላ እዚህ አልቆይም ትላለች አቶ መስፍንም አይ እንደዛማ አይሆንም አባት ሳይሻላቸው ወዴትም አትሄጂም በሚያስፈልግሽ ነገር ደግሞ እኛ እናግዝሻለን ይላታል አይ እሱንማ እኮ በደንብ አገዛችሁኝ እትየኮ በጣም ነው ያገዙኝ ስላደረጋችሁልኝ ነገር ሁሉንም በጣም ነው ማመሰግነው እግዚአብሔር ይስጥልኝ እናንተ በጣም ጥሩ ሰው ናችሁ። እናንተን ባላገኝ ኖሮ ምን ሆን ነበር ትላለች። እኛም እኮ ቤተሰቦችሽ ነን ስለዚህ የትም አትሄጂም ይላሉ አቶ መስፍን። ከዛ ሀናም እኔ ከአባቴ ሌላ ማንም ቤተሰብ የለኝም። እኔ ከአባቴ ሌላ ቤተሰብም እንዲኖረኝ አልፈልግም። ስላደረጋችሁልኝ ነገር ሁሉ በጣም አመሰግናለሁ። አሁን ግን ስራዬን ስለጨረስኩ መሄድ እችላለሁ እትዬ ይላሉ። ወይዘሮ ሜላትም አዎ መሄድ ትችያለሽ ይላታል። ከዛ መናሴ እና ሰላምም እንዲህ ሀኒዬ ትንሿ ተጫዋችም እንዴ እኔ እሸኝሻለሁ። መናሴም አይ ገና ነው እኔ እሄዳለሁ ችግር የለውም ብላ ተቤት ወጥታ ትሄዳለች። ከዛ አባቷ ጋር ስትሄድ ፋዘርም አስርሽ እኮ መታ ብለው ሊነግሯት ሲሉ እንዴ ፋዘር ብለው ሊያስቆማቸው ይሞክራል ላሴር ነገር ግን ምንድን ነው አባዬ ምንድን ነው የተፈጠረው? የተፈጠረ ነገር አለ እንዴ? ትላለች አይ ምንም አልተፈጠረም፣ ይሉና ዝም ይላታል። ከዛ አሴር ልንገራት ወይስ አልንገራት ልንገራት እያለ የወይዘሮ ባዩሽን መምጣት ለሀና መናገር አለብኝ ወይስ የለብኝም እያለ እያሰበ እያለ እንዲህ አሴር፣ ምን ሆነሃል? ምን ሆናችሁ ነው ዛሬ ሁለታችሁም ጥሩ ስሜት ላይ አይደላችሁም። የተፈጠረ ነገር አለ እንዴ? ዶክተሮቹ ምን አሉ? አይ ሀንዬ፣ ምንም አልተፈጠረም ማረ ይሏታል። ከዛ ሀናም በባለፈው ክፍል ላይ ካስታወሳቸው ስድስት መቶ ሺህ ብር ጭማሪ እንደሚያስፈልግ ነግረዋት ነበር። ነገር ግን ይሄን ለማንም ስላልተናገረች ምናልባት እሱን ነግረዋቸው ይሆን እንዴ እያለች ታስባለች። ከዛ አሴር ሀና ምን ሆነሽ ይላታል። አይ ምንም አልሆንኩም እያለች። ከዛ በራቸው እንኳኳና ዶክተሩ ይገባል። ከዛ ሀና ፈልገሽ ነበረ ይላታል ዶክተሩ። ከዛ እንዲህ ዶክተር ምን ተፈጥሮ ነው በሰላም ነው ትላለች? አዎ በሰላም ነው ላናግርሽ እፈልጋለሁ በፍጥነት ተከታይኝ ይላታል። ከዛ ሃና አይሃና መከራች ደግሞ ምን ሊል ይሆን እያለች እያሰበች ወደ ዶክተሩ ትሄዳለች። ከዛ ቪዲዮ ያቆማል። ሃናን ምን ይላት ይሆን ዶክተሩ? ላይክ ሰብስክራይብ ላረጋችሁን ላመሰግናለሁ። አሁን ቢሆን ላይክ ሰብስክራይብ ማረጋችሁ እንዳትረሱ፣ ኮሜንት ላይ ሐሳብ አስተያየታችሁንም እያስቀመጣችሁ አበረታቱኝ።